ሰላም ሰላም ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝ ትረፍረፊ በልልኝ። እኔ ጋሁሉ ሰላም እግዚአብሔር ይመስገን። ይህን ቪዲዮ ስታዩ ላይክ፣ ሼር፣ ሰብስክራይብ አድርጉ እንዲሁም የደውል ምልክቷን ተጫኑ። ዛሬ ይመተናል። እንግዲህ የተሳሳቱ መረጃዎች አሁንም እየወጡ ናቸው፣ እንደ ቀጠሉ ነው። ብሬክስ እንደምታዩት ልቦ ተሰብረዋል። ማመን አቅቶታል። የቴዲን ሞት አምኖ መቀበል ብሬክስም ሆነ መሲ አልቻሉም። አይደለም፣ ወላጆቹ ማለት ነው። ብሬክስ ግ ወንድሜ እግዚአብሔር ያጽናክ ጽናቱን ይስጥ ፈጣሪ። መሲም እንደዛው ጽናቱን ይስጣችሁ ለሞላ ቤተሰብ። ብሬክስ አልቻለም። እንግዲህ ብሬክስ እንደምናውቀው እንኳንም ወንድሙ ስጋው ይቅርና ለባዳ ሚዲያ ላይ ለሚያቀርባቸው ልጆች በጎ አድርጎት በብሬክስ ነው ያየኑ በአብዛኛዎቻችን ማለት ነው። እና እያለቀሰ እያነባ የሚረዳ ሰው ነው ማለት ነው። በጣም ሮሮ የሴት አንጀት ያለው ሰው ነው ብሬክስ ማለት ወንድማችን። አይደለም ወንድሙን ስጋውን አቶ ምንም መቋቋም የማይችል ነው እና አሁንም በጣም እያለቀሰ ነው። ሰብር ይስጥህ፣ ፈጣሪ ጽናቱን ይስጥህ። መዳን ያለሚያጽ ወንድሜ፣ በምን ቃል ትጻናለ። ያማል። በጣም ከባድ ነው። መሲም እንደዛው አልቻሉ፣ ተደራረበባቸው። እንዲሁም ከባድ ነው። ያላመኑት አደለም እነሱ፣ እኛም ሚዲያ ላይ የምናውቀው ቴዲ ወንድማችን ማመን አቅቶናል። የእውነት እንኳንም በቅርብ ለሚያውቁት አደለም ለስጋዎቹ ለአብሮ አደጎቹ ለቤተሰቦቹ ቀርቶ ሁላችንም እንደዚህ በርቀት ለምናውቀው በስክሪን እንኳን ለምናውቀው በጣም አሞናል። መሲ ራሱ አንስታ እንደዚሁ ሆስፒታል ገብታለች። ብሬክ ስማርቻለምን እንደዚሁ እያነባ ነው በጣም ያማል እና፣ የተሳሳተ መረጃው ምንድን ነው? ገዳዮች ተያዙ ተብሎ እየተወራን ያለው አልተያዙም። የተያዘው የሳውዲ ፖሊስ የያዘው ብሬክስም ተናግሯል ማለት ነው። ትናንት እንዳቀረብኩላችሁ መግለጫ ለጥፏል ብሬክስ ፌስቡክ ላይም ገብታችሁ እዩ። እንዲሁም ቴሌግራሙ ላይ እና ሲቀጥል ማለት ነው የተያዙት ሁለቱ ናቸው። ሁለት የነበሩ ቴዲ በጩቤ ሲወጋ የነበሩ ያዩ ሁለት ሀበሾች ናቸው የተያዙት ማለት ነው እንጂ የቴዲ ገዳይ የተባለው አልተያዘም እስካሁን ድረስ። ግን ተያዘ ተብሎ ብዙዎች እየሰሩ ናቸው ማለት ነው። የቴዲ ገዳይ የተያዘ አልተያዘም። ሲጀመር ማንነቱም አልታወቀም፣ አልተለጠፈም። እስካሁን በሚስጥር ነው የተያዘው። ምንነቱ ባይታወቅም የቴዲ ገዳይ በሚስጥር ተይዟል። ፎቶ ሊለጠፍ፣ ስሙ ሊለጠፍ አልቻለም። ይሄ ማለት የሆነ ነገር አለ ማለት ነው። ቤተሰብ አካል ሊሆን የሚችላል፣ ብዙዎችም እያሉ ያሉት እንደዛ ነው። እና ያው ሚስጥሩ ለምን እንደተደበቀ ባናቅም ሰውየው አልወጣም ሲጀምር ማን እንደሆነ ና እንዳልተያዘ ነው። የሳውዲ ፖሊስ እየተከታተለው ነው ብሎ ነው ያስተላለፈው ማለት ነው። ስለ ገዳዩ እንጂ በሚዲያ ላይ ይሄ ነው ተብሎ የተለጠፈ የለም። ከዚህ በፊት አምጥተው ለጥፈውት እኛም ሰርተንበት ነበረ። ገዳይ ነው ተብሎ ብሬክስ ወጥቶ መልስ ሰጥቷል አለ ዛ ም ይሄ ጓደኛው የሚወደው እንደ ህይወቱ እንጂ ገዳዩ አይደለም እባካችሁ ፎቶን አንሶ ብሏል። እንዳልሆነም ተነግሯል ማለት ነው ግን ገዳዩ የትኛው እንደሆነ እስካሁን አልተለጠፈም። ብሬክስም አፍኖት ነው የያዘው። ለብሬክስ የእሳት እሳት የሆነበት፣ እኔ እንደማስበው ከሆነ የቤተሰብ አካል ቢሆን ነው። የቤተሰብ አካል ባይሆን፣ ዛሬም ደጋግሜ የምለው ነገር ይሄ ነው። የቴዲ ሞት መደበቅ የለበትም። ሞት ገዳይ መደበቅ የለበትም። ነበረ ላለ ሰው ማዘን የለብንም። የእውነቴን በህፃንነቱ በልጅነቱ የተቀጨው ቴዲ ህይወቱን ያጣው ህፃኑ ቴዲ፣ ከርታታው ቴዲ እሱ እያለ እንደገና ለገደለው ሰው መደበቅ የለበትም። ስለዚህ ሊወጣ አልተፈለገም። እስካሁን የተለጠፈው ፎቶ የለም። ሰዎች ግን የተለያየ ሰው እየለጠፋችሁ ተያዘ እያላችሁ ነው። ከሳውዲ እንትኖች ጋር፣ ሾርጣዎች ጋር ወይም ፖሊሶች ጋር እንትን እያላችሁ የቴዲ ተያዘ የቴዲ ገዳይ ተያዘ እያላችሁ ነው። ሲጀመር ማንነቱም አልታወቀም፣ አልተያዘም። እንዲያዝ ሁላችንም እንፈልጋለን። ብሬክስ ብትችል ፎቶውን፣ ስሙን፣ አድራሻውን ብትለጥፍልን ለመፈለግም እንዲያመች ማለት ነው እና አልተያዘም። ሲጀመር እየተፈለገ አይደለም ማለትም ይቻላል። ምክንያቱም የሳውዲ ፖሊስ ብቻ ነው እንዲዘው እንግዲህ ትኑ ጉዳዩን ያዘ ብሏል። የሳውዲ ፖሊስ እኮ ብቻውን በየሀበሻ ቤት ቤት ሂዶ ማግኘት አይችልም። ሀበሾች ናቸው መጠቆም የሚችሉት። የሸሻው ከሀበሻ ጋር ነው እርግጠኛ ነኝ። ብቻ ለማንኛውም አልተያዘም። መሲ ቤተሰቦች፣ እግዚአብሔር ያጽናችሁ። ብሬክስ፣ ጽናቱን ይስጥህ ወንድሜ። ያማል። ከምንም በላይ በምድር ላይ ቅጣት የሚባለው ቅጣት የሚወዱትን ሰው ማጣት፣ የቤተሰብን አካል ማጣት በጣም ነው የሚያመው። የእውነት ሌላ ነገር ሁሉ ይቻላል። ቤተሰብ አካል የሆነ ሰው ያማል። ሁሌም ቅስማችሁ እንደተሰበረ ነው። ብሬክስ እንዲህ እያለቀሰ እንደ ሴት ልጅ የለቀቀው ቪዲዮ የሁላችንም ልብ ሰብሯል። የእውነት በጣም ወንድ ልጅ እንዲህ እንደ ሴት ልጅ ተንሰቅስቆ እያለቀሰ ብሬክስ ሲጀምር በጣም ሩሮ ና የሴት ልብ ያለው ነው። እንደ ወንድ ጨካኝ ነገር አይደለም። በጣም ነው የሚያሳዝነው። ለሚያቀርባቸው ሚዲያ ላይ ራሱ እንደ ሴት እያነባ ነው እንትን የሚለው የሚያስተላልፈው። የሚያሳዝን ነገር ከሆነ ራሱ እርዳታ ሲያደርግ በጣም ነው የሚያለቅሰው ና ብሬክስ አላቅም። ብቻ ነኝ እንጃ በምን ቃል እንደሚያጽናና አላቅም። መድኃኒዓለም ራሱ ያጽናና። ከእውነት እና እስካሁን ውጤትም አልወጣም የአስክሬን ውጤትም አልወጣም፣ ገና ነው። ሁሉንም ያለውን ነገር እየሰማን ከብሬክስ የምናገኘው መረጃዎች እናስተላልፋለን። ዛሬም የመጣሁት ምንድን ነው ተያዘ እየተባለ ብዙ ልጆች ሰርተውበታል እየለጠፉና ይሄ ውሸት ነው፣ አልተያዘም። የተያዙት የነበሩት ሁለት ልጆች ናቸው። አብረው የነበሩ ናቸው። እነዛም ቴዲ በ በጩቤ ሲወጋ የነበሩ ልጆች አይናቸው ያየ ልጆች ናቸው የተያዙት እንጂ ዋናው ገዳይ የተባለው አልተያዘም ተብሏል። ቴዲ ተነስቶ ኬሌ ነው አይልም። እንግዲህ ወጥቶ ሚዲያ ላይ የተለጠፈ ነገር የለም። ሰውም ግራ እየተጋባ ዘም ብሎ ውሸት እያወራ ያለው ሌላም። በአሁኑ ሰዓት ተፍትሽ አለ፣ ሳውዲ አረቢያ ላይ ተፍትሽ አለ። ለምንድ ነው ተፍትሽ ያለው? ሀጃጆች ወደ ሀገር መግቢያቸው ስለሆነ ሀጃጆች እስኪገቡ ድረስ ቀውጤ የሆነ ተፍትሽ አለ። ስለዚህ ሌላ ሰው በተያዘ ቁጥር ካሜራ እያነሳችሁ ፎቶ ማለት ነው ወይም ቪዲዮ እየቀረጻችሁ የቴዲ ገዳይ የተያዘ እያላችሁ አትለጥፉ። በአሁን ሰዓት ላይ በጣም እየተፈተሸ ነው። የተያዙ ናቸው የሚያዙት ሁሉ የእሱ ገዳይ ሳይሆን አለ በቃ ማንም መኖሪያ ፍቃድ የሌለው እንዲሁም ሀጃጅ ሆነው መጥተው እዚህ መቅረት የሚፈልጉ ሰዎች እየተያዙ ነው ያሉት። ስለዚህ ያን እያመጣችሁ እሱ ነው አትበሉ። የቴዲ ገዳይ አልተያዘም። እንዲያዝ ደግሞ ብሬክስ ቢችል ደጋግሜ የምናገረው ነገር ፎቶውን፣ ስሙን፣ አድራሻውን ብትለጥፍልን ሁሉም ሰው የበኩሉን ግዳጅነቱን ይወጣል የቴዲ ደም ደመ ከልብ መሆን የለበትም ፍትህ ለቴዲ ትኩረት ለቴዲ ፍትህ በል ሁላችሁም የቴዲ ነገር ያመናል ከርታታ ወንድማችን ሲንከራተት እንደ ሴት ቡና እያፈላ ሻይ እያፈላ ሰርቶ ፊቱ እንዲህ እስኪበላሽ ድረስ የሚያሳዝን በልጅነቱ ሁሉ መከራ አይቶ ለዝቹ እድሜ የሰራውን የለፋውን ሳይበላ ሳይኖርበት ቅጥፍ ያደረጉት መድኃኒዓለም ቅጥፍ ያድርጋቸው። ሲጀመር የሳውዲ ህግ፣ ሰውየው ይያዝ እንጂ የገደለ ይገደል ነው። ቀልድ የለም። አንተ ቴዲን ገድለህ ቁጭ ብለህ መብላት የለም። ሳውዲ አረቢያን እኮ ሀገሩ ኢትዮጵያ አይደለም። በገንዘብ ማታለል የለ፣ በዘመድ የለ፣ በደላላ የለ። የሳውዲ ህግ ደስ የሚል ህግ ነው። እንደ ቀጠፍከው ትቀጠፋት አለ አንተም ማለት ነው። ብቻ ለመያዝ ያብቃ ደሞም የዚህ ሁሉ ሰው እንባ የዚህ ሁሉ ሰው ግፍና ደም ይፈርድባል። ፈጣሪ ፍረድና እንቀልቅሎ ያስይዝህ መዳን የለም። የእውነት በጣም ያማል። ለማንኛውም ሰላማችሁ ይብዛ፣ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ፍትህ ለቴዲ በሉ። የውሸት መረጃ አታሰራጩ። አልተያዘም ተያዘ እያላችሁ የምሰሩ ሰዎች አልተያዘም። የተያዙት ሁለት አብረው የነበሩ ናቸው ብሬክስ እስከተናገረው ዋናው ገዳይ የተባለው አልተያዘም። እንግዲህ ፈጣሪ ነፍሱን በአጸደ ገነት ያኑረው። ለቤተሰብ መጽናናት ብሬክስ ወንድሜ መሲ፣ እህቴ እግዚአብሔር አምላክ ያጽናችሁ፣ እሱ ያጽናችሁ። በምንም ቃላት ትጽናኑ። በጣም ያማል። ከባድ ነው። በዛ ላይ ደግሞ እንደዚህ ሚስጥር የሆነበት ነገር በቃ የሆነ ያልተጠበቀ ሰው ዘመድ፣ የሆነ ሰው ነው ይሄን ልጅ የጎዳው ዘመድ የሆነ ሰው ባይሆን የቅርብ ሰው ባይሆን፣ እስካሁን ይለጠፍ ነበረ ፎቶም፣ ስሙም፣ ሁሉም ነገር ግን ለምንድ ነው? ሁለት ሞት እንዳይሞት ነው። እዛም ኢትዮጵያም ሌላ ችግር እንዳይፈጠር ነው። ይሄ ነገር ታፍኖ የተያዘ ብቻ። ያማል። ነፍስ ይማር ቴዲ። ነፍስ ባጸደ ገነት ትረፍ ወንድሜ።